በታሪክ አጋጣሚ ተርፈው ነው እኮ እነዚህ ሰዎች አሁን እነ ብርጋዴር ጀነራል ጌትነት አዳነ ጀነራል ማድረግ የደረሱት የነሱ ጓደኞች ከነሱ ጋር አብረው ለኢትዮጵያ የተሰለፉ በርካታ ወንድሞቻቸው ተሰውተዋል። ስለዚህ በታሪክ አጋጣሚ ፈጣሪ ፈቅዶ በሕይወት አቆይቷቸው ስራቸውን የሰሩ ነው። የሚሰራን ደግሞ ማመስገን ግድ ይላል። የኢትዮጵያ መከላከያ ሰራዊት የኢትዮጵያ የመጨረሻው ቀይ መስመር ነው። እዚህ እኛ ታላቅ አደራ አለብን። ይህንን ታሪካዊ አደራ እንወጣዋለን ኢትዮጵያ የምትፈልጋቸውን የኢትዮጵያ ብሔራዊ ጥቅሞች ጠቅላላ በዚህ ትውልድ ይመለሳሉ ምንም አትጠራጠሩ ኢትዮጵያውያን እንግዳ ተቀባይ ህዝብ አለ የት ካልከኝ ባህር ዳር ላይ ስለዚህ ይሄ ጃዊሳ የሚባለው የወሮበላ ስብስብ የአማራን ህዝብ በፍጹም በፍጹም አይመጥንም በፍጹም በምንም ተአምር አይመጥንም ጀግናው እና ቆራጡ የአማራ ህዝብ ሰላም ዋጋው ምን ያህል እንደሆነ ያውቃል ስለዚህ አማራ ክልል ላይ አሁን ባለው ሁናቴ ማለት ነው አውሮፓና አሜሪካ ያሉ ሚዲያዎች የሚያወሩትን ታውቃላችሁ። ተጨባጭ ላይ ግን መሬት ላይ ያለው ነገር ውቢቷ ባህር ዳር እንግዶቿን ተቀብላ እያስተናገደች ነው። እዚህ አጋጣሚ ብርጋዴር ጀነራል ጌትነት አዳነን ማመስገን እፈልጋለሁ። ስለ ኢትዮጵያ ነው የሚሰራው፣ ለምስጋና አይደለም የሚሰራው። እኔ ግን በግሌ ማመስገን እፈልጋለሁ። ይህ ጽንፈኛው ጃውሳ የአማራ ክልል ካልተቆጣጠር ባህር ዳር ካልገባው ምናምን ምናምን እያለ ጥሩምባ መንፋት ከጀመረ እንግዲህ አሁን ሶስተኛ ዓመቱ ጀምሯል ማለት ነው እነ ዘመነ ካሴም የሉም ሁሉም ነገር የለም በቃ ብልጽግና ፓርቲ የአማራ ክልል እያስተዳደረ ነው ስለዚህ መንግስት ያለበት ሀገር መሆኑን በተጨባጭ እያሳዩ ነው ያሉት እነ ጠቅላይ ሚኒስትር አብይ እዚህ ሰራዊት ላይ በየትኛውም ሁኔታ የሰራዊቱን ስም ለማጥፋት የምሰሩ ሀይሎች ማለት ነው ለእኔ ታሳዝኑኛላችሁ የአማራ ህዝብ ማን እንደሆነ ይኸው እያሳየ ነው ጣናት ወረም ላይ እንግዶች ደስ ብሏቸው እየተስተናገዱ ይገኛሉ። ስለዚህ ለሚቀጥለውም ዓመት ጣና ፎረም ባህር ዳር ላይ ይዘጋጃል። በቃ። ሰላም ጤና ይስጥልኝ። ክብራትና ክብራን የኢትዮጵያ ድምፅ ቤተሰቦች በያላችሁበት ለእናንትና ለጠቅላላ ቤተሰቦቻችሁ የተሟላ ሰላምና ጤና መኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን ኢትዮጵያውያን እንግዲህ የኢትዮጵያ የከፍታ ጉዞ እንደቀጠለ ነው። ነገ የኢትዮጵያ መከላከያ ሰራዊት የተመሰረተበት አንድ መቶ 18ኛ ዓመት እጅግ ደማቅ በሆነ ሁኔታ ይከበራል። አያት ቅድመ አያቶቻችን ያስከበሯት ኢትዮጵያ ዛሬም በልጆቿ ተከብራና ታፍራ ወደፊት ትቀጥላለች። ይህን የሚያስቀጥል ጀግና ሰራዊት ዛሬም አለ። ዛሬም የኢትዮጵያ ልጆች ለእናት ሀገራቸው ኢትዮጵያ በዱር በገደሉ አንድ የማይተካ ነፍሳቸውን በመስጠት ላይ ይገኛሉ የኢትዮጵያ ታሪካዊ ጠላቶች ከመቼውም ጊዜ በላይ ደግሞ በመንጫጫትና በመጮህ ላይ ይገኛሉ። እንግዲህ ነገ የሚከበረው የኢትዮጵያ መከላከያ ሰራዊት 118ኛ በዓል መላው የኢትዮጵያ መከላከያ ሰራዊት አባላት በያሉበት ያከብራሉ። በዱር በገደሉ በየጫካው በየድንበሩ ያሉ የኢትዮጵያ ጀግና ልጆች 118ኛውን የኢትዮጵያ መከላከያ ሰራዊት በዓል ያከብራሉ እኔም የኢትዮጵያ መከላከያ ሰራዊት የክብር አባል ነኝ በታሪክ አጋጣሚ ማለት ነው እንደ አንድ ኢትዮጵያዊ ወታደር ለሀገሬ መስጠት ያለብኝን ሁሉ ላልሰጥ እችላለሁ ግን ሀገሬን ወዳለሁ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ጠባቂ ኃይል እንደሆነ መላው ኢትዮጵያውያን ያውቃሉ ስለዚህ በዓሉ ከሰራዊቱ ባለፈ የመላው ኢትዮጵያውያን ደማቅ በዓል እንደሚሆን ምንም ጥርጥር የለኝም። ኢትዮጵያውያን በያሉበት አውሮፓም አሜሪካም ያለው ጠቅላላ ለኢትዮጵያ መከላከያ ሰራዊት ድጋፉን እየቸረ ይገኛል። ሀገር ቤት ያለው ኢትዮጵያዊ ጠቅላላ ለመከላከያ ሰራዊት ድጋፉን እየሰጠ ይገኛል። በኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ጽንፈኞች በሰራዊቱ ላይ እያወሩ ያሉት ተራ አሉባልታ ተራ የመንደር ወሬ፣ ተራ ቅራቅንቦ ነገር ሁሉ የኢትዮጵያ ሕዝብ አሁን አሁን በደንብ እየተገነዘበ እየመጣ ይገኛል። አውሮፓም አሜሪካም ያለው ሀገር ውስጥም ተደብቀው የሚሰሩ ሚዲያዎች አሉ። መከላከያ ሰራዊት ላይ የኢትዮጵያ መከላከያ ሰራዊት የኢትዮጵያ የመጨረሻው ቀይ መስመር ነው። እዚህ ሰራዊት ላይ በየትኛውም ሁኔታ የሰራዊቱን ስም ለማጥፋት የምሰሩ ኃይሎች ማለት ነው ለእኔ ታሳዝኑኛላችሁ። ምክንያቱም የኢትዮጵያ መከላከያ ሰራዊትን አይደለም፣ በሚዲያ ዘመቻ ፊት ለፊት ገጥማችሁት አልቻላችሁም። በተደጋጋሚ ተሸንፋችኋል። የኢትዮጵያ ታሪካዊ ጠላቶች እድሜ ልክ እንደተሸነፋችሁ ነው። ስለዚህ ይህ ሰራዊት አንድ መቶ አስራ ስምንት ዓመታትን ያስቆጠረው በጀግንነት ነው። ሀገሩን በመጠበቅ ለኢትዮጵያ ሲሉ አያት ቅድመ አያቶቻችን አንዲያ ህይወታቸውን ሰጥተው ዛሬ ላለነው ለኛ አስረክበውናል። ስለዚህ እኛ ታላቅ አደራ አለብን። ይህንን ታሪካዊ አደራ እንወጣዋለን። ኢትዮጵያ የምትፈልጋቸውን የኢትዮጵያ ብሔራዊ ጥቅሞች ጠቅላላ በዚህ ትውልድ ይመለሳሉ። ምንም አትጠራጠሩም። ኢትዮጵያውያን በአጠቃላይ ይህ በዓል እጅግ ደማቅ ሆኖ እንደሚከበር ምንም ጥርጥር የለውም። እዚህ በዓል ላይ እኔ በግሌ ስገኝ እጅግ ከፍተኛ ኩራት ነው የሚሰማኝ። እውነቴን ነው የምነግራችሁ ከኢትዮጵያ ጀግኖች ልጆች አሁን አክቲቭ ከሆኑ ጀርናሎች ጋር አሁን አክቲቭ ከሆኑ የኢትዮጵያ መኮንኖች ጋር አሁን አክቲቭ ከሆኑ የኢትዮጵያ ወታደሮች ጋር አብሬ ይህንን በዓል ሳከብር ታላቅ ኩራት ነው የሚሰማኝ። ስለእውነት ነው የምነግራቸው። ቆዳይም ኢትዮጵያዊ ነው፣ ሁሉም ነገር ኢትዮጵያዊ ነው። ስለዚህ ለእናት ሀገር ኢትዮጵያ የሚችለውን ሁሉ አደርጋለሁ። በዚህ አጋጣሚ ነገ የሚከበረው የኢትዮጵያ መከላከያ ሰራዊት 118ኛ ዓመት በዓልን እጅግ ደማቅ እንዲሆን ሁሉም የሰራዊቱ አባላት ስራቸውን እየሰሩ ይገኛሉ። ሁሉም ሁሉም የድርሻ ድርሻውን እየሰራ ይገኛል። ከነዚህ መካከል ደግሞ ብርጋዴር ጀነራል ጌትነት አዳነ በዓሉ ደማቅ እንዲሆን እየሰራ ያለውን ስራ በቅርበት ስለማቅ በዚህ አጋጣሚ ብርጋዴር ጀነራል ጌትነት አዳነን ማመስገን እፈልጋለሁ። ስለ ኢትዮጵያ ነው የሚሰራው፣ ለምስጋና አይደለም የሚሰራው። እኔ ግን በግሌ ማመስገን እፈልጋለሁ። እንደ ብርጋዴር ጀነራል ጌትነት አዳነ ያሉ በርካታ ወንድሞቻችን ጀነራሎች አሉ። እነ ፊልድ ማርሻል ብርሃኑ ጁላን ጨምሮ ማለት ነው። በአጠቃላይ እነሱ ለምስጋና ብለ የሚሰሩት ለኢትዮጵያ ሕይወታቸውን መሰዋት ለኢትዮጵያ ሕይወታቸውን ሰውተዋል ማለት ይቻላል። በታሪክ አጋጣሚ ተርፈው ነው እኮ እነዚህ ሰዎች። አሁን እነ ብርጋዴር ጀነራል ጌትነት አዳነ ጀነራል ማድረግ የደረሱት የነሱ ጓደኞች ከነሱ ጋር አብረው ለኢትዮጵያ የተሰለፉ በርካታ ወንድሞቻቸው ተሰውተዋል። ስለዚህ በታሪክ አጋጣሚ ፈጣሪ ፈቅዶ በህይወት አቆይቷቸው ስራቸውን እየሰሩ ነው። የሚሰራን ደግሞ ማመስገን ግድ ይላል። ስለ እውነት ለመናገር ብርጋዴር ጀነራል ጌትነት አዳነን ከልቤ ማመስገን እፈልጋለሁ። ምክንያቱም ስራ እየሰራ እንዳለ ስለማውቅ ነው። ክብራትና ክብራን ነገ የሚከበረው የኢትዮጵያ መከላከያ ሰራዊት 118ኛ በዓል እጅግ ደማቅ እንደሚሆን ምንም ጥርጥር የለኝም። እንግዲህ በዓሉ ላይ ይገኛለሁ። ከበዓሉ መልስ ያሉ አዳዲስ መረጃዎች ካሉ ደግሞ አካፍላቸዋለሁ ማለት ነው። ኢትዮጵያ በጀግኖች ልጆቿ ለዘላለም ታፍራና ተከብራ ትኖር። ክብራትና ክብራ፣ ወደ ሁለተኛው ጉዳይ ሳምራ። የሁለተኛው ጉዳይ የጣና ፎርምን ይመለከታል። እንግዲህ ጽንፈኛው ጃውሳ የአማራ ክልል ካልተቆጣጠር ባህር ዳር ካልገባው ምናምን ምናምን እያለ ጥሩምባ መንፋት ከጀመረ እንግዲህ አሁን ሶስተኛ አመቱ ጀምሯል ማለት ነው። እነ ዘመነ ካሴ የሚሉም ሁሉ ነገር የለም በቃ። ጣና ፎረም ላይ ታስታውሳላች፣ ኢትዮጵያውያን አምናም ጣና ፎረምን ካቻምናም ጣና ፎረምን፣ ውቢቷ ባህር ዳር፣ የአማራ ህዝብ የጀግናው የአማራ ህዝብ ዋና መቀመጫ ዋና ከተማ የሆነችው የአማራ ክልል ዋና ከተማ ባህር ዳር አምናም እንግዶቿን ተቀብላለች፣ ዘንድሮም እንግዶቿን ተቀብላለች። ባህር ዳር ላይ ዛሬም፣ ትላንትናም፣ ነገም በጣም እርግጠኛ ሆኜ መናገር የምችለው ሁሉም እንግዶች በጣም ደስተኛ ሆነው እንደሚመለሱ ጥርጥር የለኝም። ምክንያቱም ጀግናው የአማራ ሕዝብ እንግዳ እንዴት መቀበል ያውቃል። ጀግናው እና ቆራጡ የአማራ ሕዝብ ሰላም ዋጋው ምን ያህል እንደሆነ ያውቃል። ስለዚህ አማራ ክልል ላይ አሁን ባለው ሁናቴ ማለት ነው አውሮፓና አሜሪካ ያሉ ሚዲያዎች የሚያወሩትን ታውቃላችሁ። ተጨባጭ ላይ ግን መሬት ላይ ያለው ነገር ውቢቷ ባህር ዳር እንግዶቿን ተቀብላ እያስተናገደች ነው። በነገራችን ላይ ክቡራትና ክቡራን ኢትዮጵያውያን ትላንት ምሽት ጣና ዙሪያው ላይ ባሉ መዝናኛዎች ላይ የጣና ፎረም እንግዶች፣ አምባሳደሮች፣ የሀገር መሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ከፍተኛ የመንግስት የጦር መኮንኖች ሲዝናኑ ያመሹት እንግዳ ተቀባይ ህዝብ አለ። የት ካልከኝ ባህር ዳር ላይ። ስለዚህ ይሄ ጃዊሳ የሚባለው የወሮበላ ስብስብ የአማራን ህዝብ በፍጹም በፍጹም አይመጥንም። በፍጹም በምንም ተአምር አይመጥንም። የአማራ ህዝብ ማን እንደሆነ ይሄው እያሳየ ነው። ጣና ፎረም ላይ እንግዶች ደስ ብሏቸው እየተስተናገዱ ይገኛል። ስለዚህ ለሚቀጥለውም ዓመት ጣና ፎረም ባህር ዳር ላይ ይዘጋጃል። በቃ አያችሁ የሀገሪቱ የሰላም ሁኔታ ምን ያህል ደረጃ ላይ እንደደረሰ ይታያል። አሁን ባለው ሁኔታ ማለት ነው። አሁን ባለው ሁኔታ እንግዲህ እነ የጀዊሳ ሚዲያዎች በሚያወሩት ልክ ማለት ነው አማራ ክልል መቶ ፐርሰንት በእነሱ ቁጥጥር ስር እንዳለ ነው ያለሚያወሩት። አማራ ክልል ላይ ባህር ዳር አውሮፕላን ይበራል፣ ጎንደር ይበራል፣ ላሊበላ ይበራል። እንደ አስፈላጊነቱ የፈለገበት ቦታ የኢትዮጵያ መከላከያ ሰራዊት ሄሊኮፕተሮች ያርፋሉ። ብልጽግና ፓርቲ የአማራ ክልል እያስተዳደረ ነው። ስለዚህ መንግስት ያለበት ሀገር መሆኑን በተጨባጭ እያሳዩ ነው ያሉት እነ ጠቅላይ ሚኒስትር አብይ ይሄ ነው። ስለዚህ አውርቶ አደሮች የፈለጋችሁትን ማውራት ትችላላችሁ። መሬት ላይ ያለው ሀቅ ግን ጣና ፎረም ያለ አንድ እንከን፣ ያለ አንድ ኮሽታ ባህር ዳር ላይ እየተስተናገደ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳር ሁሉ ነገር እያስተባበሩ እንደነበረ አውቃለሁ። ይሄ ነው። በማንኛውም ሰዓት አማራ ክልል ላይ አሁን ያለው የኢትዮጵያ መንግስት ብልጽግና ፓርቲ ነው አይደለ? የብልጽግና ፓርቲ አመራሮች የፈለጉበት ቦታ ሄደው ህዝቡን ያነጋግራሉ፣ ያወያያሉ። መሬት ያለው ሀቅ ይሄ ነው። አራት ነጥብ ክብራትና ክብራን በመላው ዓለም የምትገኙ ኢትዮጵያውያን፣ ነገ የሚከበረው የኢትዮጵያ መከላከያ ሰራዊት 118ኛ ዓመት ክብረ በዓል ነገ ይከበራል። በአጠቃላይ መልካም በዓል እንዲሆንላችሁ፣ በተለይ ለኢትዮጵያ መከላከያ ሰራዊት አባላት መልካም ምኞቴን አቀርባለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።